ወይ ጉድ፣ አሁንም ድረስ እንደተጠበቃችሁ ናችሁ አይደል? አሁንም ድረስ ልብህ እሷ ጋር ነው አይደል? ቆይ ግን አንተ እኔ የከፈልኩልን መስዋትነት እንዴት ነው የማይገባ ነገረኝ እስኪ? ስለምን መስዋትነት ነው የምታወራው? እኔ እና እሷ እናውራ፣ ፍርቱና እንደማይገርም። ፍርቱና እራሷ ለአንተ የከፈልኩን መስዋትነት እንድታውቅ እፈልጋለሁ። ምንም መስዋዕት የለም። አንዴ አንዴ አስር ጊዜ መስዋዕት መስዋዕት አትበይ እስኪ። ራስሽን ይሁን አሁን አንቺ እውነት ወንድም የሞተብሽ ትመስያለሽ። እና ጥቁር ልልበስ ምን ሆነሽ ነው ጥቁር የለበሽው ሲሉኝ ምን አፋለኝና ምን እላችኋለሁ? ቢገባ ለአንተ ብዬ ነው ዝም ያልኩት እሺ

እኔን እዚህ ቤት ሚስትህ አድርገህ በማምጣት እየተጸጸትክ ነው። ሲጀምር ጠግቤ አንቺን እዚህ ቤት ያመጣሁሽ እንጂ ፍርቱና፣ ምንም አጉድላብኝ አይደለምሽ በጣም እየጉዳይ ነው። ታዲያ በጣም የኔ ጉዳት ብቻ ነው አለም የታየሽ? ገና ለገና የኔን ክፍተት አግኝተሽ አንቺ የራስሽን ጥቅም ለማድረግ ስትይ ግን ምንም ጉዳይሽ አለም። ልብ እዛ ሴት ጋር ሸፍቶ ሲቀርብኝ ቢገባሽ፣ የሸፈተ ልብን በማስፈራራት ልትመልሽ እስኪ በደንብ ነገረኝ። አሁንም ከፍርቱና ፍቅር ይዞኛል እያልከኝ ነው? እንድዋሸሽ አትፈልጊ። እውነቱን ብቻ እንድትነግረኝ ነው የምፈልገው። ፍርቱናን ከመቼም በላይ አፈቅራታለሁ። ውሸትን ነው እየቀለድክብኝ ነው አይደል? ግን ምን ዋጋ አለው? አሁን አንቺ በደካማ ጎን ገብተሽብኛል። እኔ ልንገርሽ የማይ ጉዳይ አሳስቦኝ እንጂ መታሰሩን ፈርቸው እንዳይመስልሽ። እሰራልሃለሁ ታዲስ፣ እሰራልሃለሁ። ሁላችሁንም ነምሰራላችሁ። ዳሩ ምን ታደርገው፣ ቤሪን አታውቃትም፣ በጭራሽ አታውቃትም። ምንገሩ፣ ፍርቱና አንቺ ፍርቱና ወይ ጉድ! በቃ የኪችን አንቺም አላዘኛው ነው ቀረ። ሄደ እኮ። ማነው የሄደው? ወንድሜ። ማ ሸንቁጤ? እንዳይሆን ያንች ወንድም መናሀሪያ ደርሶ ነው። እኔ ከዚህ በኋላ መስቀልቅሎ የወጣ ቤት ውስጥ መኖር አልፈልግም ብሎ ደውሎ ሳይመጣ ነገረኝ፣ ሳይመጣ ሄደ። ወይኔ ከአንቺ ጋር አረጃለሁ ብሎ ነበር እኮ። ቀድሞ ቃሉ አረጀ። ወይኔ ሸንኩ! ማን ነው ግን እኔ ወንድ አይወጣልሽ ብሎ ይረገም። ከመልክ መልክ አላነሰኝ፣ ከቁመና ቁመና አላነሰኝ፣ ከባህሪም ባህሪ አላነሰኝ። እረ አምላኬ የሆነ ነገር አርግ። እንዴ ድንግል እንደሆንኩኝ ከአራት መንግስት አለፈ። ቆይ ግን ለእነማዬ ነገራቸው ይሁን እንዴ? ድንግል መሆኔና በፈጠረሽ ጠባለች፣ በዚህ ሰዓት እንኳን አትቀልጂ እንዴ። ቆይ ቢነግራቸውስ? አይ ጠባለች፣ ቤተሰቦቼ በጣም ያዝኑብኛል። በተለይ አባቴ ደግሞ ይረግመኛል። አይ አንቺ፣ እርግማን ሰው የሚጎዳ ቢሆን ኖሮ ብሪቱ ቆማት ሄድ ነበር። ያኔ እርግማን እራሱ ብቻ እንደ ሰዓት ሰሪ አውግውጦ ነበር የሚያስቀራት። ይልቅ ፍርትዬ፣ ሳልነግርሽ አጅሪት ሌላ ጉድ ሳታመጣት ቀረ የምን ጉድ? እቃ ልገዛ ሱቅ ወጣ እንዳልኩኝ ማቢለክፈኝ ትደነግጫለሽ። የብሪቱ ጥርጣሬ ቢሆንም ብቻ ነው። ብቻ ምንድን ነው ብቻ ብታይ፣ ከዛ እኔን እየለከፈኝ ማለቴ፣ ያው እየጀነጀነኝ እያለ ልክ ብሪቱ ከሩቁ ስትመጣ፣ በቃ ጂ ቶሎ ፍቅረኛ የመጣች አይለኝ መሰልሽ። ፍቅረኛ እያለው ነው አንቺ አይገርምሽም? ለዞም እኮ ፍቅረኛው እዚህ ግቢ የሚሏት እዛ ግቢም ግቢ የሚሏት አይደለችም። አሁን የምትቀልጁ ቀልድ ያስቀኛል ብለሽ ነው? ፍቅረኛ ያላት ማን ብትሆን ጥሩ ነው? አረ ለነገሩ ብደነግጭስ በእርግጥ ጠርጥሬ ነበር ግን ደግሞ ማጣራት አይቀርም። ብቻ ባለፈው ሻንቁጤ ግን እንዳሰብኩት ነበር ግን ይሄዳል ብዬ እኔ ጭራሽ አልጠበኩም ነበር። እንዴ ሸንቁጤ፣ ብቻዬን ጥሎኝ ይሄዳል። ብሪቱ ደሞ ብታይ የባሰ አላስቀምጡልኝ አለች። እትዬ ባይኖሩ ኖሮ እዚህ ቤት አንድ ቀን አላድርም ነበር። አንቺ ደሞ ጭራሽ እንደዚህ ስትሆኚ ሳይሽ እኔ በጣም ነው የሚከፋኝ። በዘሌ ታዲም ደሞ ማንን እንደሚወድ እንደምወድ እራሱ ግራ እየገባኝ ነው። አንቺን ነው ነው፣ ሁለታችሁንም እኔ ምንም ብቻ አልገባኝም። እኔ ደሞ ምስዬ ደግሞ ቢመጣ በጣም ነበር ደስ መነጋገር ሳይኖርብን አይቀርም። እየሰማሁሽ ነው። ቀና ብለው አይዋሩኝም። አሞኛል እኮ ድምፄ እንኳን አይለይሽም እንዴ? የልጆት ነገር በቅቶኛል። ምን የልጆት ነገር በቅቶኛል? ስሎት ቀና አሉ አደል ለማንኛውም ፖሊስ ጣቢያ ሂጂ። ልጆት የሰራውን ወንጀል በሙሉ እናዘዛለሁ። ምን እያልሽ ነው ቤሪ? ተስማምተን ጨርሰን አንድ ልጅ እኮ ነው። ጥሩ እንግዲህ ባለፈው እንዳሉ ግማሹን ንብረት ህይወትም በእኔ ስም ያደርጉልኛል ማለት ነው። ከዚያስ? ቤቱን ጥለሽ ልትሄጂ ነው። አልሰሙኝም መሰለኝ? ይሄንንም ቤት ግማሹን እካፈለውት አለው እያልኮት እኮ ነው። ችግር የለውም። የቤቱ ግምት በገንዘብ ተቀይሮ ይሰጥሻል። ገንዘቡንም ቤቱንም በደንብ እፈልጋለሁ። ታዲያ ይሄ ሚስጥር ሳት ብሎት ከወጣ ግን ድሮንም ምክንያት ነው የምፈልገው። ልጆትን የማደርገው ምን አልገባኝም። ቆይ ምን ይሁን ነው የምትዩ? እዚህ ቤት ውስጥ ሁላችንም እንኖራለን። ያም የሚሆነው ግን አሁኑኑ እዛ ሄድን ያሉኝን ንብረት በሙሉ ሲያካፍሉኝ ነው። ተግባባ። እረ ተይ ልጄ ትንሽ እንኳን ግፍሪ። ልጆች ነው ይሄንን ነገር እንዳደርግ ያስገደደኝ። ለሱ ቅንጣት ታህል አላዝንለትም ቅንጣት። ይልቅ ሰው እየጠበቁት ነው። ቆይ እንጂ እንዴት ነው ቸኩዬ ይሄንን ውሳኔ የምወስነው ነው? ትንሹ እንኳን ማሰብ የለብኝም? ለምን ሁሉንም ንብረት በስሜ ያድርጉልኝ ስላልኮት ነው። እሺ ቆይ ንገሪኝ፣ ምን ተፈጥሮ ነው ይህንን ውሳኔ ልትወስኝ ይቻልሽ? ሰራተኛን እንጂ አንቺን አልወድሽም ማለት እንግዲህ ፍርቱናት አዋጣው እንደሆነ እናያለን። ለማንኛው የሚያፍጥኑት ምንም ጊዜ የለኝም። እውነት ታዲዮስ ፍርቱና ትሻለኛል? ይቻላል። እውነት ከሆነ ይሄኛው ዜና ደስ ይላል። ጠባለች ጠባለች! ውያዬ፣ እዚህ ነኝ፣ እዚህ ነኝ። ቆይ ምንድን ነው? ከምኑ ጋር ጋር ከምኑ? ቆይ ለምንድን ነው ሁሌ ከሻው ሰውጣ ጭኔ ስርምት ይጀር እጅ እጅ እጅ ጭኔ ስርምት ያስቀመጥሽው ነገር አለ። ኧረ እኔ ፎጣው ላይ አረፋይቼ ነው እንጂ አንተን ላይ ፈልጌ አይደለም። ቆይ ሲጀምር መኝታ ቤት ድረስ ምን ታደረጊያለች? ተባረሻል ነበር እንዴ? ያው አጋጣሚ በበሩ ጋር ሳልፍ አልጋው ሳይነጠፍ አየው፣ ከዛ ሳይ ላነጥፍ ገባው አነጣ ምን ነው የምቀባጠረው? እባክሽ ከቻርጅ ከዚህ ቤት ጥፊልኝ። ተው እንጂ ጋሽ፣ ተው እኔም እኮ ማለቴ እንደ ብሪቱ መሆኑ አላቃተኝም። ምን ማለት ነው? አየ ታዲዮስ፣ እኔም ያው የማማ ቤተሰብ ነኝ። ሰውን በመጉዳት በመጉዳት የምደሰት ሰው አይደለሁ ይ ምንድነው ይቀባጠርሻለሽ። ይልቅ ጋሺ ቤሪ በጣም እያታለለች ነው አንተ ለምን እንደቀረበች በኋላ፣ አቅም ግን ፍቅረኛ አላት። የምን ፍቅረኛ? የወንድና ሌላ ምን ይሆናል። ግን አይዞህ ጋሼ በደንብ አጣራልሃለሁ። ለእኔቱ ሌላ ስለ እኔና ስለሷ ማለት በተለይ ስለ እኔ የምታውቂው ነገር አለሽ? ምን ነው አልደነገጥክም? ታውቅ ነበር እንዴ? በዚህ ሰዓት ስለሷ በኋላ፣ በኩ ምንም ሚረባይ ነገር የለም እኔ ግን እኔ እንጃ ይሄ ነገር ምንም እውነት እየመሰለኝ አይደለም። አደለም፣ አይደለም። አንተ እትዬ ራሱ ያልተረዱት የሆነ ሸፍጣ አለ። አሁን ስለምን እያወራሽ እንደሆነ ምንም እየገባኝ አለው። ምንም አታስብ ጋሺ፣ ምንም ነገር ቢፈጠር ከአንተ ጎን መሆኔን አረጋግጥላለሁ። እሺ ልጅ፣ ምትናገሪውን ነገር ግልጽ አድርገሽ ትናገሪ ከሆነ እባክሽ ተናገሪ። ወይ ወንድሟ ባይሆንስ? ምን ፍርቱና ወንድሟን ስታመጣ እሷም ያመጣችው ቢሆንስ? ግን ተው ጋሼ፣ ያው ወንድሟ ሆነ ምኗም ሆነ ምንም ያው ነው፣ ለውጥ አያመጣም። ጠባለች ጋሺ፣ ባላያውም ሁሉንም ነገር ከቤሪ ጋር ስታወሩ ሰምቻለሁ። ፈጣሪ ያውጣኝ። በዚህ አይነት የወሬ ሁሉንም ቤቱን አዳርሶታል ማለት ነው ጋሼ። እርግጠኛ ነህ ግን ወንድሟ መሞቱን በደንብ አረጋግጠሃል? አሁን ውጭ፣ የት አልጋላይ እንድልሽ ነው? አሁን እንጂ ጋሺ እኔ ምንም ቢሆን እኮ ሰው ነኝ፣ በሬ አይደለሁም እንዴ! ገና ለገና ትልቁ ሚስጥር አወቀች ብለው እያመነጠቁኝ ውጭ ልኝ። እንደውም አሉ ውጭ ልኝ ወደ ኧረ ኧረ ኧረ ኧረ እንደው ምን አለ ባለፈው ጂን እዛ ልጅ ከማንሳቴ በፊት ምን አለ ጂን በቆረጠው፣ ምን አለ በሰበረው። እንደው ካልጠፋ ሰው ጠባለች ላይ ጣለኝ። ረዳይ ረዳይ ረዳይ ረዳይ አይገርምም? ምኑ በጣም ስፈልግ ድንገት መንገድ ላይ መገናኘታችን። የሆነ ቦታ አረፍ ብለን ማውራት እንችላለን። እኔ እና አንቺ ደግሞ ምን የምናወራው ነገር አለ? ግድ የለህም ምስክር፣ አንተ ብቻ ጆሮውን ስጠኝ እንጂ ብዙ ማውራ ነገር አለ። ይኸው እዚህ አውርኛ። ታዲያ የሆነ ቦታ መሄዱ ለምን አስፈለገ? ረጋ በል እንጂ ሸበላው፣ ሸበላው። በነገራችን ላይ ፍርቱና አንተን ረስታ ከገዛ ባሌ ጋር ማለት ከታዲዎስ ጋር አለሟን በገዛ ቤቴ ውስጥ እየቀጨች ነው። እና እኔ ምን አገባኝ ታዲያ? ወይኔ ጉድሽ! ቤቢ የፍርቱና ፍቅር ወጥቶልኛል እያልክ ነው? ምናልባት አልባት መጀመሪያውንም ተሳስቼ ሊሆን ይችላል። አንተ ሳልቱን እነሱ ናቸው የተሳሳቱት። እኛ ምንም የተሳሳት ነው ነገር የለም፣ አፍቅረናቸው እንጂ ምንም የበደልናቸው ነገር የለም። ቆያውን ምን ይፈጠር ነው የምትይ? ምስክር ካልደነገጥክ ቤት የራት ልጋብዝ ፈልጌ ነበር። ምን የቱ ቤት እራቱን? ለበኋላ እናቆየውና ምሳችን እየበላን ሁሉንም ነገር ላስረዳ። ወ አልነገርኩም? ለካ እናት የኩ ሙሉ ለሙሉ ቤቱን በእኔ ስም አዞሩልኝ። ስለዚህ ሙሉ ለሙሉ እኔ የቤቱን ማዘዝ መብት አለኝ ማለት ነው። ደግሞ ሌላው ደስ የሚለው ነገር ትልቁ ምኝታ ቤት የኔ ሆኗል። ስለዚህ መሄድ እንችላለን። እዚህ ብቻሽን ተቀምጠሽ ነው እንዴ ፍርቱናዬ እኔ እኮ ሰርቪስ እየፈለግኩሽ ነበር ምንድን ነው ደግሞ ሰሞኑን ብቻሽን መሆን አብዝተሻል አሁንም ደግማ ከጄ ላይ ወሰደችብኝ ከኔ ጋር መሆን እየፈለገ ከሷ ጋር ሆነ ግን ምንድነው እዚህ ቤት ውስጥ እየተካሄደ ያለው እኔ ምንም አልገባኝም የኔ ልጅ ወንድምሽ በሰላም ደረሰ እንግዲህ እስካሁን ከነማይ ጋር የተደወለልኝ ስልክ የለም። እሰይ፣ ምንም ነገር አልነገራቸውም ማለት ነው። እታለም፣ እኔ በዚህ ሰዓት እያሳሰበኝ ያለው የታዲዮስ ጉዳይ ነው። ቆይ ምንድነው ነገሩ? የሆነ ነገር ሊነግረኝ ይፈልጋል ግን ደግሞ ለመናገር ይፈራል። እባክሽ የኔ ልጅ ልጄም ላይ አትፍረጅበት። እሱም እኮ ወዶ አይደለም እንደዚህ እየሆነ ያለው ምንድነው ታለም? የምታጨው ነገር አለ? የምታውቂው ነገር እንዳለ ከፊትሽ ላይ ያስታውቃል? ቆይ ምንድነው ከኔ የተደበቀው ነገር ለምን አት ነግሪኝም? ለምሳው አመሰግናለሁ። እ ምንም አይደል። እኔ ምን? አሁን የት ነው ያለ? ማለት ማለት እይ ተከራይታ የምትኖርበት ቤት የት ነው? ለምን ፈለግሽው? ከፈለክ እኔ ቤት ለአንተ የሚሆን ቦታ አይጠፋም ብዬ ነው ማለት ወይኔ ምን አስሬ ማለት ማለት ትለኛለህ። ቆይ እነዛ ሰዎች እንደዛ እንዳበሳችሁ አንተም ጭራ ማስበቀል አትፈልግም? አብረው ከሆኑ ለምን ይበሳጫሉ? እሺ በቃ ግን የሆነ ሴራ ተብትበን ብናለያያችውስ? ለዛ ደግሞ የአንተ እኔ አጠገብ መሆን በጣም ወሳኝ ነው። በዛሬ ደግሞ ታዲ አንተም በጣም ስለሚጠላ አንተኛ ቤት ስትገባ ታዲ የሚሆነውን ሁኔታ ማየት በጣም እፈልጋለሁ። አሁን ስገባ አቶ ምስክር አልገባኝም እኔ የምልህ ፍርቱናን አሁንም ታፈቅራታለህ ግን ከታዲዮስ ጋር መሆኗን እየነገርሽኝ አሁን ይህንን ነገር ብነግርሽ ምን ዋጋ አለው ታውቃለህ እኔ ታዲም በጣም ነው የማፈቅረው እሱ የሌላ ሰው ሆኖ ማየት ለእኔ በጣም ነው በጣም በእርግጥ ፍርቱና በጣም ጉድታኛለች ታዲዮስ እኔን የጎዳኝን ያለ የሆነ የገዛ አልጋ ይላይ እኮ ነው የገዛ አልጋሽ ላይ ምን አይዞህ ለጊዜው ምንም አላደረጉም ከሁኔታ እንደተረዳው ግን ፍርቱናን አሁንም ድረስ እንደምትወዳት ተረድቻለሁ። ምን እያልሽ ነው ታለም? ይሄማ በፍጹም ሊሆን አይችልም። በእርግጥ ይሄ ትልቅ ሚስጥር ነው ግን ያቺ ብሪቱ የሚሏት ከሰማች ጥሩ አይሆንም። ኧረ ተይኝ እስኪ ገና ከዚህም በላይ ስንት ጉዳለ መሰለሽ። እና ታዲያ ሰው ገሏል ለዚያውም የቤሬን ወንድም ራሱ ታዲን የነገረኝ። መቼም እየተጫወቱብን አይሆንም አይደል? ለነገሩ እንዴት ይህንን ነገር ያደርጋል? በአሁኑ ምን ያህል እንደሚያፈቅረኝ ከአይኑ ላይ አይቻለሁ። ስለዚህ ይህን ነገር በፍጹም አያደርግም። ልጅ እውነቱን ነው። እንደተነገረኝ ከሆነ ሬሳውን የእሷ ጓደኞች ናቸው መጥተው የሆነ ጫካ ውስጥ የቀበሩት አሉ ይህ ሁሉ ነገር በቤቴ ሲሆን እኔ ግን ምንም ነገር አላውቅም ነበር። ጫካን የቀበሩት ነው ያለች እንግዲህ፣ እንደዛ ነው ያለችኝ። ግን እኮ አሁንም ቢሆን እሷን የምናምንበት ምንም ምክንያት ሊኖር አይችልም። ምክንያቱም ሴትዮዋ ብሬቱ ናት፣ የምትፈልገውን ነገር ለማግኘት ስትል ምንም ነገር ልታደርግ ትችላለች። ታዲዎስ በስሜ ምሎን የነገረኝ መሞቱን እራሱ አረጋግጧል። ድሮስ በዛ ቅቤ በጠጣሽ መል አናቱን ፈርክሶትን ይተርፋል ብለሽ ነበር። ሬኛ ነገር መላም የለው። ገዛይነ ገዛይነ በፍቅር ገዛይነ ገዳይነ ገዳይነ በመውደድ ገዳይነ ሻቆዬ፣ አረ በፈጠረሽ፣ እንደው ካልጠፋ ዘፈን ይሄንን እስኪ ምን አለ ብትቀይሪው። ገዳይ ገዳይ አሉት፣ የፍቅር ስሙ ሳንሰው ገዳይ ገዳይ አሉት። ገዳይ ገዳይ አሉት፣ አባትሽ አይገድልም። ገዳይ ገዳይ አሉት፣ ወንድምሽ አይገድልም። ነው ሴትየል እኔ የምለው፣ ተገጋሼ የፍርቱና ወንድም አይደል? የቤሪ የቤሪ ወንድም ሞተ ያለች ሲቀበር አይተሃል በአይን? ጋሺ እኔ እኮ ለራስ ብዬ ነው። እሺ ቆይ የቀበሩት ጫካው ይታወቃል። አረ አረባክሻ እንጂ አረባክሻ እንጂ ልጅ። አረ ተይ ተይ ተይ! ጉዳዩ ሚስጥር እንደሆነ እያወቅሽ። አይ ጋሺ፣ አሁን እዚህ ቤት ውስጥ ሚስጥር ነው የሚደበቀው? ለነገሩ አንቺ ጋር ደርሶ እንዴት ሚስጥር ሊው። ይሻል ተው እንጂ ጋሺ፣ ይህን ያህል ማ ነፈዝ አታድርገኝ። ይልቅ ቀስ ብለን ብንመረምረው አይሻልም? እኔ የእብሪቱ ነገር ምንም አልጣመኝም። እኔ ደግሞ ያላማረኝ ያንቺ ወሬ ነው። እሺ ሰውየው ምን አይነት ነው? የቱ ሰውየው? ቆይ እሺ ሩጫውን የጨረስክለት ልበልህ? አንቺ ግን እንደው ውይ፣ ኧረ እንደው ስርዓት የሚባል ነገር አታውቂም። የተጠራጠርኩት ነገር ስላለ ነው። ይልቅ እስኪ የሰውየውን ፎቶ ዝም ብላ አሳየኝ። እንጃ እረሳቸዋለሁ። እባክሽ ስለሱ እያሰብኩ ምንም ሌሊት እንቅልፍ የሚባል ነገር ከቶ ከቶ ከቶ ከቶ በአይን አይዞርም። ቀን ቀን ነው የሰውየው ፎቶ የሚጠፋው ሚን ያለ አንቺ እንኳን ብታይ እንደው ተደብቀሽ ሚስጥር ሰምተሽ ባይሆን ኖሮ እኮ አንቺ እንኳን ተገላገየሽ ነበር። አንተም እንደ ቤሪ ትጠረጠረኛለህ ማለት ነው። ወሬሽ ነው ያስጠላኝ እባክሽ። ቆይ ግን ምንጥርጥረሽ ነው? አላውቅም ግን ያ ፍቅረኛዋ ያልኩ እዚህ አካባቢ ከሰሞኑ በፊት አይቼው አላውቅም። እንዴት ታዲያ አሁን ዝም ብሎ እዚህ አካባቢ ሊልከሰከስ ቻለ? አንቺ የምርሽ ነው እንዴ ፍቅረኛ አላት ያልሽው? ብቻ ልትቀናው አልሆነ። ሂጂ ከዚህ ሂጂ። ድጋሚ ብታንቀኝ ደግሞ ወንድ እኮ ሻንቁን አታንቅም። ጥቀለላት እንዴ ፍቅረኛ ይሁን እዛ ቤት ብትገባስ ምን አረ ስቀልልና፣ እንዴ እንዴት ነው አደነጋገጠው። እባክህ ለነገሩ ልክ ነሽ ማለት እንዳቃጠለች ላቃጥል አፈልጋለሁ እኮ ፍርቱና። ባንተ ቀንታ ነው የምትቃጠለ። እኔስ በእኔው ተስፋ ቆርጫለሁ፣ ግን እሱም እናቱም ሰራተኛውም የኔን ህይወት አመሰቃቀሉት። አንተ እዛ ቤት ገብተህ የእነሱን ህይወት ማመስል የምፈልግ ነው፣ እዛ እንድትገባ የፈለግኩት። አይ አይደለም። እና ሌላ ምክንያት ይኖራል ብለህ ታስባለህ? አንቺን በሚስቱ ላይ ደርቦ እንደወሰደሽ አንቺን በላዩ ላይ ባል ደርቢበት ነው ይመስለው። ሁሉም ነገር ተመሰቃቅሏል። ምስክር ቤቱ ቅጡን አጥቷል እኮ ነው የምልህ። ቆይ ለምን እንደዚህ ያደረግሽ? ምን ሚስት አለኝ እያለሽ ለምን ሚስት ሆነሽ የቤቱ ድረስ ሄድሽ? መጀመሪያ የሰራተኛው እንጂ ሚስቱ እንደሆነች አላውቅም ነበር ደግሞ ይህንን አንተም በደንብ ታውቃለህ። ሁሌ ስንገናኝ ፍርቱናን በፍጹም እንደማይወዳት ነበር የሚነግረኝ እና እኔ ቤቱ ስሄድ በእልህ አፈቀራት እያልከኝ ነው። አላውቅም፣ ምናልባት ቀድሞውኑ ለእሷ ስሜት ይኖረው ይሆናል። ለእሷ ስሜት ከነበረው ታዲያ ከእኔ ጋር መሆኑ ምን አስፈለገው? የእውነት በመሃል ቤት እኮ በጣም ነው የተጎዳሁት። ከልቤ የእውነት ነበር ማፈቅረው እዚህ ደግሞ ምን ትሰራለህ ምን ማለት መኝታ ቤቴ ምን ትሰራለህ እያልኩ ነው ተነሳው ነው እንውጣ ለነገሩ አንቺ ልክ ነሽ እኔ ነኝ የማይገባኝ ቦታ የተቀመጥኩት ከዚህ በኋላ እዚህ ቤት ውስጥ የማሰስ ሙሉ ስልጣን አለኝ እሺ ከእናትህ እኩል ማለት ነው ይሄ ደግሞ ምን ማለት ነው ማለትማ አንተና ያቺ ፍርቱና እዚህ ቤት ውስጥ ምንም አይነት መብት የላችሁም ማለት ነው። እንግዲህ ካላችሁም የእናትን ግማሹ መብት ብቻ ነው ማለት ነው። ምን ብለሻት ነው? ምንም እኮ ማለት አይጠበቅብኝም። ውሳኔ ብቻ ማስተላለፍ በቂ ነው። እንደውም አንድ ነገር ልንገር፣ ከዚህ ቤት ከነጭራሹ አለማስወጣት የራሱ ልታመሰግነኝ ይገባል። ቆይና፣ አንቺ ምን አይነት ለራሷ ክብር የሌላ ሴት ነች? ጨካኝ እንደሆኑ እንኳን ያደረከኝ አንተው ራስ ነው ቀድሞውንም አላወኩሽም ነበር እንጂ በጣም ጨካኝና አረመኔ ሴት ነች። እንዲያውም ሂጂ፣ የፈለግሽውን አርጊ። ራሴን ለፖሊስ ሰጣለሁ። ለሱ እንኳን አልፍዳል። ወዳጄ ማለት ከዚህ በኋላ እንኳን ቤሪን ከዚህ ቤት ለማስወጣት ማለምህን አቁም ማለት ነው። መቼም ከማዬ ጋር ማይረባ ነገር አላደረጋችሁ አይደል? አሁን ማረፍ ስለምፈልግ ከክፍሪት ውጣልኝ። እንደዚህ ጨካኝ እንደሆነ ያደረገኝ አንተ ራስ ነሽ። ውጣው። እሜ እስኪ ነገርኝ፣ ያቺ ሴጣን ምንድን ያስደረገችብሽ? ምን እያልክ ነው? እኔ ልጅ ደግሞ እሷ ምን ልታስደረግብኝ ትችላለች? እባክሽ በጣም ያስታውቅብሻል እየደበቅሽኝ እንደሆነ። እባክሽ ያልሽኝን ሁሉ አደረግኩኝ አይደል? የሀብቴን ግማሽ አካፈልኩሽ። እባክሽ እባክሽ፣ አሁን እንኳን ልጄንት ይልኝ፣ እባክሽ ይሉት ይሰሙኛል። ይሄንን ነገር ማንም ሰው ማወቅ የለበትም ልጆት ታዲዮስም ቢሆን ካወቀ መቼም ሰው አያደርገኝም። በቃ የያሹን ይዘሽ ከዚህ ሂጅልኝ። አልሄድም፣ ከቤቴ የትም አልሄድም። ልጆት በህይወቴ እንደቀለደብኝ እኔም ሳልቀልድበት ከዚች ንቅንቅ አልል። እና ምን ልታደርጊ ነው? ልጆቹ እርስ በርስ ተፋቅረዋል። እውነቱን አምነሽ ተቀበይ። የትኛውን ማምነው ነው ሰራተኛዬ ናት ብሎ ያስተዋወቀኝን ይሎት እኔ ይሄንን ከማምን ሞቴ እንመርጣለሁ እና በግድ የእኔ ካልሆንክ ብለሽ ልታስገድጂው ነው የእኔ ካልሆን የማንም መሆን አልችልም ወንድሜን እኮ መስዋዕት ያደረግኩት ዝም ብዬ በባዶ አይደለም እሺ ምንም ነገር አላደረኩም። ቤቱን ለሁለት እናስተዳድረው፣ አለበለዚያ ግንብላ ግን ብላ ስታስፈራራኝ እሺ ማለቴን አርሰው። ግን ምን አስባ ይመስልሻል? እሷ እንደዚህ አለችው።